እኔ እዚህ ያደኩት ፋስት አስቡት እንግዲህ ከሁለት ወደ ሶስት ያለ ነው የመጣት የነዚህን ባህሪ ይዣለ። እኔ ከቤቴ ነው የመጣት ቀጥታ እና ምን እንትን እላለሁ የሆነን ሰው ሲያወራልኝ አምናለሁ እና አንድ ጊዜ እንደዚህ ይህቺ ሊያ ከተናገረችው በኋላ ማለት ምንድን ነው ምናምን ቤስ እንደዚህ አድረገ ሴቶች ል ሁነ እንዳለ ማለት ነው። አላቃትም ለስራ ገብቼ ምናምን አላለም ሌላ ሴትም ብሎኛል እንደዚህ በስራ ተገናኝተን ገብቼ አፍቅረኝ እንቢ ብያት፣ ከዛ ልጅ ወረቀት ታግባና ወረቀት እንትን ስትል እንቢ ብያት። እሷ ናት የምታሰቃየኝ አሁን፣ እሷ ናት እያወጣች እንትን የምትሰጠኝ። አንዴ ደግሞ ምን አለኝ፣ አንድ ሴት አለኝ። በጣም ነው የሚያሰቀኝ። እጅ ልኮ ነኝ አንድ ሴት እየተጫወተ ምናምን ምናምን ነገር፣ ከዛ አጠጣችኛል፣ አጠጣችኛል፣ ጠጣው ጠጣው ጠጣውና

ስለው ጊዜ በቃ ተናደርክኝ። እዛኔ ከዛ በቃ ሄድኩኝ ምናምን ነገር ደፍራ፣ ሴት ደፍራ ወይ አበሻና ትለዋለ። አዎ አበሻና ኢትዮጵያ ይናት አለ። አሳዘነኝ። ታውቃላችሁ ተደፈረ መስሎኝ። አንተ በቃ ተደፍረሃል አሉ። አንተ እኮ በሴት ተደፍረሃል ማለት ነው ስለው፣ አዎ ደፈረችኝ። ከዛ በኋላ ደፈረችኝ እና ከዛ በኋላ ምንድን ነው ያለው። ለምን አልከሰስካትም ምናምን ስል ለጓደኞች የነገርኳቸው እንዴት ለምን እሷ ጋር ጥላችሁ ሄዳቸው ምናምን ስል አንተ ነህ የሄድከው ምናምን አሉኝ። ከዛ ብታይ ደውዬ ለሰው ለጓደኛዬ አንቺ ሴት ልጅ ለካ እንደዚህ ትደፍራለች የተባለው ነገር እውነት ነው አልኩኝ። ና እንደውም ትዝ ይላችኋል ዩቲዩብ ላይ መጥቼ እንደውም ተደፍረዋል እ አላልኳችሁ ትዝ አላችሁ? ሴቶች እንደዚህ ያስቸግ እንደውም እነሱ ናቸው የሚያስቸግ እንደውም ተደፍረዋል አይደለም ምናምን ስለ እሱ አዎ ይለኛል። አሁን ሳስበው ወይ መድፈር፣ ምኗ ሞኝ ነኝ አልኩኝ። ግን አይስበ ምኗ ጅል ነኝ አልኩኝ። ምን ወኝ ነው ግን እንደዚህ እንደነዚህ ሰዎች ከብት የሆንኩትኝ፣ እንደነጮቹ ሁሉን ነገር ማምነው ነገርስ። ከዛ ደግሞ አንዴ ደግሞ ምን ይለኛል የሆነች ሚስት ነበረችው እና ሚስቱ ናት ምናምን ተብሎ ፎቶ ወጣ። ገግጥኑ ማለት ነው፣ የቁርባ ነው። ለኔ እኮ ነው እንዲያለኝ ያለኝ ለስራ ጉዳይ ነው የሆነ መሬት ልንገዛ አገር ቤት የሆነ ስራ ልንሰራ፣ እንደዚህ ብላችሁ በሉ ተብለን ነው አለን። አመንኩት አመንኩት። እኔ አሁን ግንጋንተን አልፈርድብሽም። እኔ ግን የሚነግረኝ ሰው ጠፍቶ ነው፣ ግንጋንተን እኔ ድሮ የሚነግረኝ ሰው ጠፍቶ ነው። እነዚህ መሀይም አህዮች አልነገሩኝም ነበር። አራራቀኝ፣ ወዲያውኑ ከሰዎች ጋር አራራቀኝ።

አብሮት ያደገው ጓደኛ በታሪኩ ሰው አክብራቅ ለመጀመሪያ ጊዜ ያከበረው እኔ ነው። ለመጀመሪያ ጊዜ እሱንም እየተናነቀው፣ በመጨረሻ ግን አወጣው። ተናነቀ አወጣው። ሰው ሲያከብር ልጆቼ ሲያከብር ጌታአባሻ አግኝተሽ አብረሽ ሶስት ወር አንድ ወር አንድ ሳምንት አለ አስር ቀን አብረሽ ኖር ስ አስር ቀን ጠፍጥፎሽ ነው የሚሄድ

የዛኔ ነው ጉድ የሚፈላው። እግዚአብሔር ምስክሬ ነው። ለነገሩ አንወጣም ምንም አላስወጣውም፣ እንጂ ግድ ያሉኝ ግድ ያሉኝ አላስወጣምም። የሚሆነው ግን እግር አሳያቸዋለሁ። እግር ያ እግር ሰውነት ያ መቼ ስንታውቁብኛላችሁ? እንጂ እንደማታ ሲያወራኝ ነበር እንዲያልኩትኝ እግርህን እየሳምፈተገለ ጥፊ አለኝ። ጥፊ ግደኝ፣ አለ ግደኝ፣ እኔ ችግር የለብኝም አለ። ግን አንቺ ታዋቂ ስለሆንሽ ጣጣ ነው የሚመጣው። እንደውም ከአሁኑ ራሱ ከማን ጋር የምታወራው ይሉኛል አለ። ስልክ ስናወራ ከማን ጋር የምታወራው፣ ከማን ጋር፣ ሰሞኑን ጠርጥረናል ምናምን ይሉታል። ብታዩ፣ ብታዩ፣ ብታዩ ማይ ቤቢን ብታዩ፣ አሁን ብታዩ ማይ ቤቢን፣ እግዚአብሔር ይጠብቅልኝ እንጂ እግዚአብሔር ከእናንተ አፍ ያወጣልኝ። ደግሞ ምንም አታወጡበትም፣ ምንም እኔ እያጠራሁ ነው። እያጠራሁ ሲሆን ሁለት ወር ሊሆን ወር ከምናምን ወር ወር እያጣራው እያጣራው ዘር ማንዘር አይቀረኝ። የድሮ ጓዴ አንቺ ልጅ ጤነኛ አይደለሽም እስከሚለኝ ድረስ ማለት ነው። እንደዚህ አይነት ነገርሽን አቁሚ ምናምን እስከምባል እያጣራው። ማን ዝርፍጥ ማንን ጠራ ማንን ሰው ጥራ ቢለው ራሱ ይመጣል። እያጣራውኝ አሜሪካን አይቀረኝ ምን አይቀረኝ? ኤክሱ አትቀረ እናቴ። አንዴ ተምረናል፣ አንድ ጊዜ ተምረናል። ሶስቴ ትምህርት የለም። የምን አባት ነው? ማን አባቱ ነው? ጉራጌ ደሞ ያረጋት ግንጋንጋ። ጉራጌ አይደለችም እቺ ግንጋንጋ ናት። ግንጋንጋ ዘር የላትም ግንጋንጋ ዘር የለው ጉዴላ ነው። ጉዴላ ማለት ዘረ ቤት ማለት ነው። ጉራጌ የተከበረ ህዝብ ነው። በዚች በሰበሰችው ቅንድብሽ ይለኛል። እስቲ ስሙን አንድ ስም ጥሩ ማን እንደሆነ ድረሱበት። ሞጣ ቢግ ስም ሞጣ አባቶቹ እንደምታመጡት እንደች በልጅነት ነው። እንደች በልጅነት ነው። ብርቱካን ውሸታምናት። ላይን ላይን ይህንና ምለው ግን አሳዘነች። ምክንያቱም በቆሻሻ ሰዎች እጅ በመግባቷ ማለት ነው ባልሽን ነገር ነው። ና ኖ ኖ አንቺ ባል አይደለም ገና ዲት እያረኩኝ ነው። ዳት ላይ ዲኤት እያረኩኝ ነው። እያወራው ነው። ኢትስ ኦኬ ነው፣ ግን እኔ ደግሞ መረጋጋት ፈልጋል። ኤኒዌይ ፀጉርሽ ያምራል። አንቺ ነው ልጅ። አንቺ ግን ለምንድነው ያማረብሽ? ያማረብኝ አም አሎን ዛትስ ዋይ አም ብቲፉል ሲንግል ስለሆንኩ የሚጨቀጨቀኝ ስለሌለ ሁሉን ነገር በስነ ስርዓት ስለማድረግ ማለት ነው። ተንክ ዩ ጂጂ ከባቢ ቀጥሎ መሬን ጉባሳን እኔ ይሻላችኋል። አይስ ወር አይስ ወር አሁንማ በቃ እኔና ዮኒ በነገራችን ላይ እኔ ልገባ ነው፣ ዮኒም ሊገባ ነው። ልንገባ ነው፣ ልንመረራችሁ ነው። ኢትዮጵያ ልንገባ ነው። ዛት ዛትስ ዋይ ዱባይ ስራ ስለምሰራ ከዱባይ ኢትዮጵያ ማለት ነው። አም ካሚንግ ካንትሪ ኢትዮጵያ እመጫለው። ግን መጠይቃቸው ጥያቄዎች እንዲሰሩ ላይ ፈልጋለሁ። መንግስት መጠይቅ ፈልጋለሁ። መንግስት በፖርቱካል ላይ እንደደረሰል ፖርቱካል ላይ ምንም የደረሰ ነገር የለም። ሌሎች ሴቶች ላይ ግን ሊደርስ ይችላል ይሄ ነገር። ፖርቱካል ግን አዋርደናለች። የሴቶች ችግሮቻችን እንዳይሰሙ አድርጋለች። ፖርቱካል ችግራችን እንዳይሰማ ሴቶች ውሸታሞች እንድንባል አርገሽናል። እውነት በጣም ያዘንኩት በጣም የተናደድኩት ምክንያቱም እስከ ትላንትና ጀምሮ አላመንኩም ነበረ። ፊፍቲ ፊፍቲ ነበር። ምናልባት ሆኖባት ሊሆን ይችላል፣ ላይሆንባትም ይችላል። አንዳንድ ነገሮች ማየት ማስጠላኝ በነገራችን ላይ ስል እንዲያዩዋት የተሳሳተችውን ነገር እያየው ማለት ግን በጣም አዝኛለሁ። ምክንያቱም ሴቶች ላይ የሚደርሰውን ነገር እንዳይሰማ አረገችብን። እሷ ብቻ ሳቸውን ኢቤስ የሚባል አህያ እንትኖች ባለጌዎች፣ ከጆርናሊስቶቹ ጀምሮ ያውቁታል ውሸት እንደሆነ። የሉላን ፊት አየሁትኝ እራሱ ትላንትና እንዲህ ምናምን። እስኪ የውሸታም የቀጣፊ ፊት መሆኑ ያስታውቃል። እኔ ሉላ ደግሞ እንደዚህ አይነት ልጅ አልመሰለችም ነበር የሆነ ካለ ነገር እኮ ያንን እንትን እኮ ሁሉም ይለቀዋል። ጓደኝት ያሳዝናል። ከነገራችን ላይ ሴት ልጅ ከዛ የበለጠ እኮ ትደረጋለች ኢትዮጵያ ውስጥ አትደረግም እያልን አደለም። ግን ያው ላይ የሚሰሩት መልካም መልካም ነገሮች አሉ። ገባችሁ አሁን ለምሳሌ ሜቄዶኒያ በኤቤስ ነው የተሰራ፣ በኤቤስ ነው አደለም፣ ሜቄዶኒያ ላይ እየተሰራ ያለው። ሜቄዶኒያ ደግሞ ትልቅ እንትን ነው። አሁን በአንድ ብልግና ጥላቻ ሊመጣ ነው ማለት ነው። እንትኑ ላይ ይደብራል በጣም ጋዴ። አሁን እኛ ሴቶች እንሰደባለን። እናንተ ውሸታዎች ምናምን ሊሉ እኮ ይችላሉ። በቃ የሞታውም የሞጣውም እንትን በቃ እንትን ነው ማለት ነው። የሞጣውን ቪዲዮ ትክክል ውሸት ነው ማለት ነው። አቢዝ ተደርገናል በኤቤስ እኛ ሴቶች። ወይ አትቸኩሉ፣ በቃ አሁን አሁን አትቸኩሉ። ጀዋር ማምር ቸኩልሃል ራሱ

እንደዚህ አይነት ነገር ላይ ጎበዝ። አሁን አሁን ምክንያቱም ወለጋ ወለጋ፣ የወለጋን ጦሱ ሰዱ የፈረደበት ወርቅ ገና ያስጨርሰናል። ይሄ ማዕድን ወለጋን ጥምድ ተደርጎ የተያዘው በዚህ በፈረደበት ማዕድን እና ማዕድን የሚባል እንትን ነው። ስትተኙም ወለጋ ስትነሱም ወለጋ፣ ከባላችሁም ስትጣሉ ወለጋ፣ ሰው ሲሞትባቸውም ወለጋ። ልክ ሌላ አገር ላይ

አዲስ አበባ ገብቼ ውስኬን ብጠጥ ይሻለኛል። እውነት አሁንስ ችትነ የሚለው እኔ ስለነዚህ ሰዎች እድሜ ልክን እኔ መቀመጫ ላይ ቁጭ ብዬ። ለማንኛውም ጋይስ፣ በሊቢያ ለሚገኙ ወገኖቻችን፣ ወንድሞቻችን፣ እህቶቻችን ድምፅ ሆኑ ሊቢያ ላይ ያሉት ስለዚች ሴተኛ አዳሪ ትተን አህያ ሊቢያ ላይ ለሚገኙ ወገናችን ድምፅ እንሁን። ሊቢያ ላይ የሚገኙ በብዛት የአዲስ አበባ ልጆች ስቃይ ላይ ያሉት ዋናው ሊቢያ ላይ የሚገኙ ወንድሞቻችንን መንግስት እንዲደርስልን ድምፅ እንሆን። ህፃናቶች በጣም እድሜያቸው ላቅ ማዳም ያልደረሱ ሴቶች ህፃናቶች ላይ ነው ችግሩ ያለው እና የነዚህ የጥጋበኞችና የሌቦችን ወሬ ማውራት የማያስፈልግም። ሊቢያ ለሚገኙት ወገኖቻችን መንግስት እንዲደርስልን ጥሪያችንን እናቅር። መንግስት በተቻለ አቅም መንግስት አለን፣ ሀገር አለን፣ መንግስት አለን። መንግስት ወይ ደረስልን። ይህንም ብቻ ነው ማለት ያለብን።